ሰላም ጤና ይስጥልን፣ የተወደዳችን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ የማደርገው ዮሐንስ ባይሳ ቀዳሚ ወዳደረግነው ጉዳይ ያሻገራል። በጋሞ ዞን በዚህ ዓመት ከ3 ቢሊዮን ብር በላይ ካፒታል ላስመዘገቡ የኢንቨስትመንት ፕሮጀክቶች ፍቃድ መሰጠቱን የዞኑ የኢንቨስትመንትና ኢንዱስትሪ መምሪያ አስታወቀ። ለሽመለስ ፀሐይ ዘገባ መደረባችን አብራማለሁ። በደቡብ ኢትዮጵያ ክልል ከሚገኙ 12 ዞኖች አንዱ የሆነው ጋሞ ዞን ሰፊ የሚታረስ መሬት፣ አመቱን ሙሉ የሚፈሱ ወንዞች፣ ማዕድናት ክምችት እና ከፍተኛ የእንስሳት ሀብት መገኛ ነው። በተፈጥሮ ሀብትና ለእርሻ አመቺ በሆነው በለም መሬት የታደለው ጋሞ ዞን በርካታ ባለሀብቶች ቀልብን እየሳበ ይገኛል። ግብርና፣ ማኑፋክቸሪንግ እና ቱሪዝም ኢንቨስተሮች በስፋት ከተሰማሩባቸው መስኮች መካከል ይጠቀሳሉ። እስካሁን ከ300 በላይ ባለሀብቶች እነዚህን ዘርፎች መቀላቀላቸውን መረጃዎች ያሳያሉ። በዚህ ዓመት ብቻ ከ3 ቢሊዮን ብር በላይ ካፒታል ላስመዘገቡ ፕሮጀክቶች ፍቃድ መሰጠቱን የዞኑ ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ አቶ ሳሙኤል ግርማ ይገልጻሉ። በዚህ ዓመት ከሌላው አመት በጣም ቁጥሩ የባለሀብቶች የመምጣት እንደገና ሀብት ይዞ የሚመጡ ቁጥራቸው በጣም ብዙ ነው እና ቢያንስ ከሶስት ቢሊዮን በላይ የተመዘገበበት አመት ነው። በዞኑ ከቅርብ ጊዜ ወዲህ የማዕድን ዘርፍ ከፍተኛ መነቃቃት እየታየበት መሆኑን የገለጹት የጋሞ ዞኑ ዋና አስተዳዳሪ ዶክተር ደምስ ከዘርፉ የሚገኘው ገቢ በዞኑ የልማት እንቅስቃሴ አዎንታዊ አስተዋጽኦ እያበረከተ ይገኛል ብለዋል። ማዕድን እያለን የማዕድን ጸጋ እያለ ብዙ ያልተሰራበት በዚህ እርገድ እንደ ሀገርም አይን ያልተገለጠበት ነበር። በአሁኑ ሰዓት ጸጋን መግለጥ ተችሏል። ምን አለን የሚለውን አሁን በትንሹ እዚህ በወረዳና ምዕራብ አባያ አካባቢ ቁጫ ወረዳ የድንጋይ ከሰል ተገኘ። ይሄም ድንጋይ ከሰል እንደ እንዳገርም ትልቅ የሚባል የውጭ ምንዛሪ የሚያስቀር ሆኖ እየመጣ ነው ያለው። እንደሚነገረውም የማዕድን ሚኒስትርም 2018 ኢምፖርት የሚደረገው ማዕድን የድንጋይ ከሰል በአገር ውስጥ ለመተካት እየሰራ ነው የሚገኘው። ይህም ትልቁን ድርሻ የሚይዘው እኛ ነው። ከዛው ጋር ተያይዞ ይህን ፕሮሰስ ማጠቢያ ተገንብቷል። አሁን የሆልዲንግ የሚባል ካምፓኒ ኦረዲ ማጠቢያ የሙከራ ስራ ሊጀምር ነው ማለት ነው። አሁን እነዚህ ማዕድናት ባሉባቸው በተለይም በቦረዳ ወረዳ እንደ መንግስትም፣ እንደ ወረዳም አስተዳደር እንደ ዞንም አስተዳደር ከዚህ የሚገኘው ገቢ አሁን በዞናችን ትልቁን ገቢ በመሰብሰብ የቦረዳ ወረዳ ነው። የወረዳ ወረዳ ገቢ መሰረቱን ስናይ ደግሞ ከማዕድን የሚገኝ እንትን ገቢ ነው። ስለዚህ እነዚህን አሁን ማዕድን ላይ ያለንን ጸጋ በሌሎችም ወረዳዎችም ይሄን እያሰፋን በምንሄድበት ጊዜ ትልቅ የሚባል አቅም እየፈጠርን እንደ ዞንም በገቢ ራስን ከመቻል አንጻር ያለውን ትልቁን ድርሻ ይይዛል የሚል እምነት አለ። የዞኑ አስተዳደር የተሻሻሉ የኢንቨስትመንት አዋጆችና መመሪያዎችን ተግባራዊ ማድረጉን ጨምሮ መሰረተ ልማት የማሟላትና የድጋፍና ክትትል ስራዎችን በስፋት እያከናወነ መሆኑን ዶክተር ደምሴ ገልጸዋል። ቀደም ሲል በኢንቨስትመንት ኮሚቴ ተብሎ በርካታ የካቢኔ አባላት በሙሉ እንትን የኢንቨስትመንት ኮሚቴ አስፈጻሚ ኮሚቴ ተብሎ ነው አሁን። ነገር ግን ቁጥሩ ሳይዙ ባነሰ ቁጥር የኮሚቴ አባላት ቁጥር በማነሱ ራሱ አንድ ለውጥ ነው። ይሄም በቀላሉ የሚመጡ ኢንቨስትመንት ፕሮጀክቶችን በአጭር ጊዜ ውስጥ አፕሬዛል ተሰርቶ ወደ ሚመለከተው አካል ጸድቆ መጥቶ ወደ ተግባር እንዲገባ ከማድረግ አንጻር፣ ሌላኛው በተለይ ከመሰረተ ልማት ጋር ተያይዞ ትልቁ ስራ የሚጠይቅና ገንዘብ የሚጠይቅ ስራ ነው መሰረተ ልማት ማሟላት። መንግስት ነው ማሟላት ያለበት። ይህንም ደግሞ ባለሀብቶችንም በአንዳንድ ቦታዎች ላይ እያሳተፍን በጋራ እንዲሰሩ አሁን መንገድ የሚሰሩ አሁን ኮሻሌ ላይ መውሰድ እንችላለን። የኦሞቲክ ኮሻሌ ላይ መንገድ በራሳቸው ተነሳሽነት እግረ መንገዱ ደግሞ ማህበረሰባችንን በዚህ መንገድ ይጠቅማል እና መንገድንም እንትን ባለ ሀብቶቻችን ከኛ ጋር ተቀናጅቶ እንትን በመስራት ላይ ነው የሚገኙት። መሰረተ ልማት ከማብራት ከውሃ ጋር ያሉ ስራዎችን በደንብ አርገን አጠናክረን በዚህ ላይ የምንሰራ ከሆነ ዞናችን ለኢንቨስትመንት በጣም ምቹ ሳቢ አካባቢ ነው። በዞኑ በተለያዩ የኢንቨስትመንት ዘርፎች ላይ ተንቀሳቅሰው ውጤታማ የሆኑ ፕሮጀክቶችን የማነቃቃቱ ስራ እየተሰራ እንደሚገኝ የገለጹት ዶክተር ደሚስን በተሰማሩበት የኢንቨስትመንት ዘርፍ ውጤታማ ባልሆኑት ላይ አስተዳደራዊና ሕጋዊ እርምጃ መወሰዱን ገልጸዋል። የመስክ ምልከታውን መነሻ በማድረግ ወደማልማት ማልማት ያልገቡ በምን ምክንያት ነው የሚለው ነገር ተጣርቶ የኢንቨስትመንት አሰራር በሚፈቅደው መሰረት ከመጀመሪያ ማስጠንቀቂያ እስከ መሬት ወደ መሬት ባንክ የማስመለስ እርምጃዎች ተወስደዋል ማለት ነው። ስለዚህ በዚህ ላይ አሁን ጊዜ በጊዜ የለን መንፈስ ነው። እኛም አሁን እየሰራን ያለነው ባለሀብቶች ከወሰዱ ማልማት አለባቸው እኛ መንፋት መፍታት ያለብን ችግሮችም ካሉ በቅርበት ደግሞ እየደገፍ ናቸው። ከዛ ችግር እንዲወጡ የማድረግም ስራ እንሰራለን። ስለዚህ መሬት ወስዶ፣ በተለይም ከግብርና ሴክተር ላይ መሬት ወስዶ ወደ ስራ ያልገቡ ወዝዶም ደግሞ ኤፊሽንትሊ ኢፌክቲቭሊ ያን መሬት እንትን የማይጠቀሙ ባለሀብቶች መሬታቸውን ከሳይዙ እንዲቀነስም ጭምር ውሳኔዎችን አስተላልፈናል ማለት ነው። አንዳንድ የፕሮጀክቱ ተወካዮች ከመንግስት የሚደረገው ድጋፍና ዞኑ የያዛቸው የሚቅ ጸጋዎች አልምተው ተጠቃሚ ለመሆን የተሻለ አማራጭ እንደሆነ ተመልክተዋል። ሀር የስራ መስኩ በጣም ገና አልተሰራም። ብዙ ባለሀብቶች ብዙ መሬት ያላቸው ገበሬዎች ቢሰሩት የኢትዮጵያን ወይም የዓለምን የሀር አቅርቦት ሊደርሱ አይችሉም እና ብዙ ሰዎች ቢሳተፉ ባይ ነኝ እኔ። ባይዞ ያው ገሞ ምድር እንደሚታወቀው የሰላም ምድር ነች፣ የፍቅር ተምሳሌት ነች። ስለዚህ ይሄ ከክቡር ጠቅላይ ሚኒስትር ጀምሮ የተናገሩት ነገር ነው እና ይሄ ለማንም የሚደበቅ ነገር አይደለም። ስለዚህ የትኛውም ኢንቨስተር ወደዚህ ቢመጣ አትራፊ ነው የሚሆነው ማለት ነው። አንደኛ አትራፊ ይሆናል፣ ሁለተኛ በተፈጥሮም ይደስታል ማለት ነው። ስለዚህ ወደ አርባ ምንጭ መታችሁ አልሙ ብዬ ነው መጋብዘው ማለት ነው። አርባ ምንጭ ደግሞ በተፈጥሮ ለኢንቨስትመንት ምቹ ናት። ሰላም የሰፈነባት ቦታ ናት። ኢንቨስት ለማድረግ የሚፈልግ ሁሉ ወደ አርባ ምንጭ ይመጣ፣ የተሻለ ነገር ያገኛል ከዚህ የበለጠ ማለት ነው። የአርባ ምንጭ አሳ አስጋሪዎች ስፔሻላይስድ ማህበር ወደ ዩኒየን ደረጃ ለማድረግ እየሰራ መሆኑ ተገለጸ። በጋሞ ዞን በአሳ ሀብት ዘርፍ የተደራጁ መሰረተ ብረት ስራ ማህበራት ከ60 ሚሊዮን ብር በላይ ካፒታል ማፍራታቸውም ተመላክቷል። ለከበደ ካሳይ ዘገባ ሲራክሳለ በኢፌደሪ ግብርና ሚኒስቴር የብሔራዊ እንስሳትና አሳ ሴክተር ልማት ፕሮጀክት አስተባባሪ ዶክተር ቶማስ ቼርነት ፕሮጀክቱ በዋናነት ስራ እድል ለመፍጠር ገቢ ለመጨመር እና የህብረተሰቡ የአመጋገብ ስርዓት የተሻለ እንዲሆን ለማድረግ በተለይ በእንስሳትና አሳ ላይ ትኩረት አድርጎ ይሰራል ብለዋል። ቫሉቼን በአሳ በዶሮ፣ በቀይ ስጋና በወተት ምንምን ምን እርዳታ ተደርጓል? ገበሬውስም እንዴት ራሱን ቀይሯል? አሁን ባየንባቸው ቦታዎች አንደኛ የስራ እድል መፍጠር አንደኛው አላማችን ነው። ጥሩ የስራ እድል ፈጥሯል ለብዙ ሰዎች በተለይ ደግሞ ዋናው ከታዘብናቸው ዋና ነገሮች አንዱ ሰው አመጋገቡን እንዲቀይር በተለይ በዚህ በእኛ አሁን ባለው ፖሊሲ በሌማት ትሩፋቱ በትክክለኛ አርሶአደሩ ጥሩ አርሶ አደር በጥሩ የተመገበና ራሱን የገነባ መሆን አለበት። ነገ ከተለያዩ በሽታዎችና ከተለያዩ ችግሮች ነጻ መሆን የሚችለው ጥሩ ከተመገበ ነው። ጥሩ ያልተመገበ ማህበረሰብ ምንጊዜም ቢሆን ለበሽታ የተጋለጠ ነው። ለብዙ ጉልበትም አይኖረውም። በስራም ላይ በስራም ላይ አክቲቭ ሆኖ ለመስራት የግዴታ ጥሩ ማመጋገብ እንዲኖር ያስፈልጋል። ይሄ ደግሞ ምንጩ ከእንስሳት ተዋጽኦ ነው። እንስሳት ተዋጽኦ ስንል ስጋ፣ ወተት፣ እንቁላል ናቸው። ከነዚህ የሚያገኘው ምርትን ለሰውነቱ ግንባታ ነው። በጣም ጤናማ ሆኖ ሰውነቱ የፋፋና ጥሩ ሰራተኛ የሆነ አርሶ አደርና አርብቶ አደር ማምረት ስላለብን ዋና አላማችን አድርገን አሁን እኛ እየሰራ ነው ያለነው አርብቶ አደሩን የገንዘብ ምንጭ እንዲሆነውና የስራ እድል እንዲሆነውና ጥሩ ምግብም እንዲመገብ ለማድረግ ነው። ፕሮጀክቱ ለአርባ ምንጭ አሳ አስጋሪዎች ስፔሻላይዝድ መሰረታዊ ሕብረት ሥራ ማህበር ተሽከርካሪን ጨምሮ ሌሎች ድጋፎችን ማድረጉን የገለጹት ዶክተር ቶማስ በማኅበሩ ስራ እንቅስቃሴ መደሰታቸውን ገልጸዋል። መሰል ውጤታማ ማኅበራትን ይበልጥ ለማጠናከር ፕሮጀክቱ ድጋፍ እንደሚያደርግም አስረድተዋል። ብዙ ቦታዎች ጥሩ ውጤታማ ስራዎችን እያየን ነው። እንደዚሁም ደግሞ በእንስሳት በሽታ ቁጥጥር ላይ ብዙ ክትባቶች የተሰጡበትን ቦታዎች አይተናል። አሁን በዛሬ እለት እዚህ አሁን ያለንበት የአሳውን ማህበራት እኛ ያደራጀ ናቸው ወደ 11 ሚሊዮን ብር የሚወጣ ከውጭ ያያችሁት መኪና እና ይህ ሁሉ ፕሮጀክቱ ነው ገዝቶ የሰጣቸው ይሄ ለምንድ ነው? ለማበረታታትና ሰውም የአሳ ተመጋቢና አሳ ወደ ከተማ ለአርዷ ምንጭ ምዝብ አሳ ለማድረስ ነው። አቅርቦቱን ከፍ ለማድረግ ነው። አሳ ደግሞ በጣም ፐሪሸብል ቶሎ የሚበላሽ ስጋ አይነት ነው ቶሎ ንትን ካልተደረገ ወዲያውን ይበላሻል። ወተትና አሳ በጥንቃቄ በፍሪጅ ውስጥ ኮልድ ቼን የምንለው አለ። በቅዝቃዜ ከላሟ ከወጣ በኋላ ወተት በቅዝቃዜ ተቀምጦ ወደ ሚጠጣው ሰው ካልደረሰ በስተቀር በመሀል ኮንታሚኔት ያደርጋል፣ ይበላሻል። አሳዎቹን ከተጠመደ በኋላ የሚደርስበትን የምታያቸው ፍሪጆች፣ ሚዛኖችና ምናምን ለገበያ የሚያስፈልገውን ለማህበሩ ድጋፍ አድርገናል። ወደፊትም ደግሞ በእንደዚህ መልኩ ድጋፍ እየተደረገ የነዚህ የተሻሻሉ ማህበራትና ዩኒዮኖችን ለመመስረት ጥረት ለማድረግ ፕሮጀክቱ ጥረት ያደርጋል። ምርትና ምርታማነትን ለማሳደግና የህብረተሰቡን ተጠቃሚነት ለማረጋገጥ በሌማት ትሩፋት ዘርፍ የተጀመረው ስራ ጉልህ አስተዋጽኦ እያበረከተ እንደሚገኝ የገለጹት ደግሞ የጋሞዞን ግብርና መምሪያ ምክትልና የእንስሳትና አሳ ዘርፍ ኃላፊ ዶክተር ስመኛ ጭዳ ናቸው። በአርባ ምንጭ ዙሪያ ወረዳ በዘርፉ ውጤታማ ስራዎች መከናወናቸውን ገልጸው ተሞክሮዎችን ማስፋት ትኩረት እንደሚሰጠው አስረድተዋል። በቆላማ አካባቢዎች የስጋ ምርትና ምርታማነት መጨመር፣ የአሳ ምርትና ምርታማነት መጨመር፣ የእንቁላል ምርትና ምርታማነት መጨመር ስራ የተሰራ ይገኛል። በደጋማ ወረዳዎች ደግሞ የወተት ሀብት በዋናነት የወተት ሀብት የተሰራ ይገኛል። ይህም የሚሰራው ዝርያ ማሻሻል በዋናነት ትኩረት በማድረግ መኖ ልማትን በማስፋት የጤና ስራዎችን መሰረተ ልማት ይሁን አግሎቱ ይሁን እነዚህ ነገሮችን በማስፋት ነው እየተሰራ የሚገኘው። ና እነዚህ በተለይ አሁን ወተት አይተው ከሆነ ከተሞች አካባቢ እጥረቶች አሉ። ስለዚህ ደጋማ ወረዳዎች ላይ እነዚህ ትኩረት በማድረግ በመስራት የሰውን ፍላጎት የማሟላት ነው የተሰራ ያለውና የእንስሳትና አሳ ሀብት አሳ ሴክተር ልማት ፕሮጀክትም መንግስታዊ ፕሮጀክት ነው። ይህም እየሰራ ያለው በነዚህ ጉዳዮች ነው እና እንደኛ ዞን ፕሮጀክት የሰራው አርባ ምንጭ ዙሪያ ወረዳ ላይ ብቻ ነው ግን አርባ ምንጭ ዙሪያ ወረዳ ላይ በርካታ ለውጦች መጥተዋል። በዚህ ስራ በአሳ ብንል፣ በእንቁላል ብንል፣ በዶሮ በዶሮ ስጋ፣ በስጋ ሀብት ቀይ ስጋ ማለት ነው። በነዚህ አራቱ መንደሮች የተሻለ ስራ ተሰርቷል። በዚህ ፕሮጀክት ማለት ነው። እኛም እንደ መንግስት በዚህ ፕሮጀክት የተሰሩ ስራዎችን ያው መንግስት በቀኝ እጁ የሚሰራው ስራ እንደመሆኑ መጠን ለማስፋት ያሉ ምርጥ ተሞክሮችንለማስፋት እና እንደ ጉድለት ደግሞ የተገመገሙትን እያረምን ይህን ስራ ለማስቀጠል ዝግጁነን ማለት ነው። የዞኑ ህብረት ስራ ልማት ጽሕፈት ቤት ማህበራት ማደራጀትና ማስፋፊያ ቡድን መሪ አቶ ተስፋዬ ማርቆስ በበኩላቸው በጋሞ ዞን በአሳ ዘርፍ የተደራጁ 15 መሠረታዊ ህብረት ሥራ ማህበራት ከ60 ሚሊዮን ብር በላይ ካፒታል ማፍራታቸውን ገልጸዋል። በቀጣይ እነዚህን ማህበራት በማጠናከር ወደ ዩኒየን ለማሳደግና በዓለም ገበያ ምርቶቻቸውን እንዲያቀርቡ ለማስቻል እየተሰራ መሆኑን አስረድተዋል። እንደ ዞናችን በእንደዚህ አይነት በአሳ የተደራጁ ወደ 15 መሰረታዊ ህብረት ስራ ማህበር ወደ 60 ሚሊዮን ካፒታል ያፈሩታሉና እንደ ዞናችን ያው አቅደን በዚህ ዙሪያ ላይ ያው እኛ ወደፊት እነዚህን ወደ አንድ ዩኒን አምጥተን ራሱን የቻለ የአርባ ምንጭ አሳ እንግዲህ በአገር ደረጃ፣ በክልል ደረጃ በጣም ይታወቃል እና ይህን የተለየ አሳ ለአገር በራሱ ብራንድ በራሱ ግሬድ ወደ አገር አቀፍ ገበያ ሁሉ ከዛም አልፎ እስከ ውጭ ኤክስፖርት ለማድረግ ትልቅ እቅድ አውጥተን የስራን ያለንበት ጊዜ ላይ ይሄ ድጋፍ ስለመጣ ያው ቀጥሎም ከነሱ ጋር ያው በርካታ ማህበራትን ዞረን እንደዚህ አይነት በአሳና በሌሎች በቀይ ሲጋራ የተደራጁትን ዞረን አይተን ተመልሰናል። እንደዛው ሌሎችንም በዛ ልክ አደራጅተን እንግዲህ በአቅም እየደገፈን ያለንበት መታ ላይ ነው ያለነው ማለት ነው። የአርባ ምንጭ ዙሪያ ወረዳ ግብርና ጽህፈት ቤት ኃላፊ አቶ መርደኪዮስ ኬርባ በወረዳው ካሉት ማህበራት የአርባ ምንጭ አሳስ ጋሪዎች ስፔሻላይዝድ ማህበር አንዱ መሆኑን ገልጸው አሁን ላይ ማህበሩ ከ450 በላይ አባላትንና ከ30 ሚሊዮን ብር በላይ ካፒታል ማፍራቱን ተናግረዋል። በቀጣይም ለማህበሩ የሚደረገው ድጋፍ ተጠናክሮ እንደሚቀጥል አስረድተዋል። የማህበሩ አመራርና የግብርና ጽህፈት ቤት የህብረት ስራ ጽህፈት ቤት ትልቁ ተልዕኮ ይሄን ማህበር ቀጣይነት እንዲኖረው የማድረግ ስራ ነው። የሚቀጥለው ከዚህ አኳያ እንግዲህ አሁን ለገበያ ተወዳዳሪ ለመሆን አንድ መሆን ያለበት ነገር ምንድ ነው? የተለያየ አይነት ምርቶችን ለህብረተሰቡ፣ ለአካባቢው፣ ለማዕከላዊ ገበያ ማቅረብ ለሆቴሎች ማቅረብ ነው። ይህን እየሰራ ነው ያለው። ይህን እየሰራ ያለውን ግን በተደራጀ በተጠናከረ ሁኔታ ማድረግ መቻል አለበት። ይህን ኃላፊነት ግብርና ይወስዳል። ይህን ኃላፊነት ህብረት ስራ ይወስዳል። ይህን ኃላፊነት የዚህ ዘርፍ ባለሙያዎች ይወስዳል። እኛም በእኛ በኩል የምንችለው የምንችለውን በሙያም በተለያየ ድጋፍም ከዚህ በፊትም እያደረግን ያለ ነው። አሁንም የምናደርግበት ሁኔታ እንደምኖር ቃል እገባለሁ። የአርባ ምንጭ አሳ አስጋሪዎች ስፔሻላይዝድ መሰረታዊ ህብረት ስራ ማህበር ሊቀመንበር አቶ ሰለሞን ላፌ ማህበሩ ወደ ዩኒየን ደረጃ ለመሸጋገር በሚያስችል ቁመና ላይ እንደሚገኝ ገልጸው የእንስሳትና አሳ ሴክተር ልማት ፕሮጀክት ላበረከተው ድጋፍ ምስጋና አቅርበዋል። በቀጣይም ማህበሩ የተሻለ ስራ ለመስራት እየተንቀሳቀሰ መሆኑንም አስገንዝበዋል። ይሄ ፕሮጀክት በደገፈው ድጋፍ ባገኘኑ ስልጠና በተሰጠንን ግንዛበ አባላቱም አመራሩም እጅ ለእጅ ተያይዘን ከህብረት ስራም ድጋብ ተሰጥቶን ሙሉ በሙሉ አሁን ማህበሩን ወደ ትልቅ ደረጃ ላይ ማድረስ ወደ ዩነን ለመድረስ ሄደበት ሁኔታ ላይ ደርሰናል። ዛሬ ማህበሩን ቀጣይ በአሳ አሳውን ብቻ ማሳውቅ ሳሆን በተግባር አከባቡንም ማእከላዊ ገበያውንም ትልቅ ሽፋን እንሰጣለን ብለን ተስፋ ያደረግንበት ሁኔታ ላይ ነው። አርባ ምንጭ አሳ አስጋሪዎች ስፔሻላይዝድ መሠረታዊ ኅብረት ሥራ ማኅበር በ1968 ዓ ም እንደ ተቋቋመ መረጃዎች ያሳያሉ። ባልደረባችን ከበደ ካሳዬ እንደ ዘገበው ከታላቁ የኢትዮጵያ ህዳሴ ግድብ ንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ ገለጹ። ባልደረባችን መስፍን በአንጃው በዚህ ጉዳይ ተጨማሪ ይዟል። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን እውቀት ጉልበትና ጥሪት ተገንብቶ ለስኬት የበቃ ታላቅ ፕሮጀክት ነው። የህዳሴ ግድብ ግንባታ የሆን መሆን ለኢትዮጵያውያን እድገትና ማሰራራት አዲስ የታሪክ ምዕራፍ የከፈተ የሀገር ሀብት መሆኑም ይታወቃል። የታላቁ ህዳሴ ግድብ ትሩፋት የሆነው ንጋት ሐይቅ ለአሳ ምርትና ምርታማነት መጨመር ለአካባቢው ተጨማሪ የኢኮኖሚ አቅም እየሆነ መጥቷል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት በታላቁ ህዳሴ ግድብ ላይ የተንጣለለውና ንጋት ሐይቅ በሚል የተሰየመው የውሃ ሀብት ከሌሎች ወንዞች ጋር ያለው ተፈጥሯዊ ግንኙነት ላቅ ያለ ነው። በዚህም ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑ ለዓሳ ሀብት ልማት ምቹ ሁኔታን ፈጥሯል ብለዋል። በአሁኑ ወቅት ንጋት ሐይቅ 15 ሺህ ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስተር ዴታው ይህም ለአካባቢው ማህበረሰብ ትልቅ የስራ ዕድል ይዞ መምጣት መቻሉን አብራርተዋል። ከንጋት ሐይቅ የሚገኘውን ዘርፈ ብዙ ጠቀሜታ በዘላቅነት ለማረጋገጥ ግብርና ሚኒስተር ጥናት ማካሄዱን ገልጸዋል። በዚህም ሐይቁን ከተፈጥሯዊና ሰው ሰራስ ችግሮች መከላከል አንዱና ዋነኛው መሆኑን የገለጹት ሚኒስተር ዴታው የሐይቁን የደህንነት ስጋት ተጋላጭነት ቀድሞ መከላከል መከላከል የሚያስችል መመሪያ መዘጋጀቱን አብራርተዋል። መመሪያው ዓሳ ማስገር የሚከናወንበትን የዝርያ ማሻሻያ ስራዎችና የዓሳ መረብ አጠቃቀምን ማሻሻል የሚያስችል አሰራር የተካተተበት ስለመሆኑ አስረድተዋል። በተጨማሪም የገበያ ትስስር በመፍጠር ከንጋት ሀይቅ የሚገኘውን የዓሳ ሀብት በአግባቡ ለገበያ ማቅረብ እንዲቻል የሚያግዝ አሰራርን በመመሪያው ለማካተት ጥረት መደረጉን አብራርተዋል። በዓሳ ምርትና ምርታማነት ዙሪያ ከሚሰሩ ከፍተኛ የትምህርት ተቋማት ጋር ያለውን ቅንጅታዊ አሰራር ማጠናከር ላይ ትኩረት መደረጉን ጠቁመዋል። በተለይም ከፍተኛ ትምህርት ተቋማትና የምርምር ማዕከላት በመመሪያው አተገባበር ዙሪያ በጥናት የተደገፈ ግብዓት እንዲያቀርቡ በማድረግ በጥናት ላይ የተመሰረተ አቅጣጫ ተቀምጧል ነው ያሉት። በአሁኑ ወቅት ንጋት አይቀን ተከትሎ በአሳ ማስከር ስራ ላይ የተሰማሩ 78 ማህበራት የተደራጁ ሲሆን፣ 35ቱ በሙሉ አቅማቸው እየሰሩ መሆኑን መረጃዎች ያመለክታሉ። በአጠቃላይ 866 በላይ የህብረተሰብ ክፍሎች የማኅበራቱ አባል በመሆን የስራ ዕድል ተጠቃሚ መሆን ችለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ኢትዮጵያ ከሌሎች ሀገራት ጋር እየሰራች መሆኗን የውጭ ጉዳይ ሚኒስተር አስታወቀም። በሚኒስተሩ የዓለም አቀፍ ድርጅቶች ምክትል ዳይሬክተር ጀኔራል ሳሙኤል አዲስ ለጋዜጣ ፕላስ እንደገለጹት ተመድ ለአፍሪካ በርካታ ድጋፎች እያደረገ ቢሆንም በአሁኑ ወቅት ዓለም ላይ ካለው ሁኔታ አንጻር ራሷን ማዘመና ማሻሻል ይኖርበታል። በተለይም የአፍሪካ በጸጥታው ምክር ቤት ቋሚ መቀመጫ የማግኘት ጥያቄ ረጅም ጊዜ የቆየ መሆኑን ያነሱት አቶ ሳሙኤል ይህንን ምላሽ እንዲያገኝ ኢትዮጵያ ከሌሎች የአፍሪካ ሀገራት ጋር በጋራ በመሆን እየሰራች ነው ብለዋል። የጸጥታው ምክር ቤት ከሰባ በመቶ በላይ ስለ አፍሪካ ውይይት የሚደረግ ቢሆንም አፍሪካ ቋሚ መቀመጫ የላትም ያሉት አቶ ሳሙኤል ይህንን የውክልና ኢፍትሃዊነት መመለስ ያስፈልጋል ሲሉም ገልጸዋል። የኢትዮጵያ አቋም ተመድ ወቅቱንና አሁን ያለበትን የኃይል አሰላለፍ የዋጀ ድርጅት መሆን አለበት የሚለው መሆኑን አንስተው አፍሪካን የሚመለከቱ ውሳኔዎችም አፍሪካ በሌለችበት እየተወሰነ መሆኑንም ተናግረዋል። ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ የሰዓቱ ዜና 42 አሁንም እንደቀጠለ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። ከሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋሏን ተከትሎ በነዋሪዎች ላይ የጅምላ ግድያ መፈጸሙን የመንግስት ድርጅትና ሌሎች የሰብአዊ መብት ተሟጋቾች ገለጸው። የቢቢሲን ትንታኔ ባልደረባችን መስፍን ባንጃው እንደሚከተሉ ያቀርበዋል። ከሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋሏን ተከትሎ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። በሱዳን ስር የነበረችውን ከተማ የሱዳን ፈጥኖ ደራሽ ኃይል ተቆጣጥሯል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የየል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። ፈጥኖ ደራሽ ኃይሉ ለ18 ወራት አልፋሽርን ከበባ ውስጥ መክተቱን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች ከከተማዋ መውጣት አልቻሉም። አርኤስኤፍ ንጹዋንን መግደሉንና አረብ ያልሆኑ ነዋሪዎችን ዕላማ ማድረጉን አስተባብሏል። አርኤስኤፍ ኤልፋሽርን ሲቆጣጠር አንድ ነዋሪ ምንም ምግብ የለንም፣ ትን ምግብ መፈለግ አንችልም፣ አሁን እርዳታ ይርዳታ ካልደረሰ የከተማው ህዝብ አይተርፍም ስሉ ተናግረዋል። ዩኒሴፍ እንዳለው ኤልፋሽር የህፃናት ሰቆቃ የመመንግልትና ረሃብ ማዕከል ሆናለች። በየቀኑ ታዳጊዎች እንደሚሞቱም ገልጿል። የተቋሙ ዋና ዳይሬክተር ካትሪን ሪሴል አሰቃቂ ነገር እያየን ነው። የዩኒሴፍ ነፍስ አድን ምግብ ታግዶ የኤልፋሽር ሕፃናት እየተራቡ ነው ብለዋል። ጦርነቱ ከተጀመረ ወዲህ ቢያንስ 600 ሺህ ሰዎች ከከተማዋና በአቅራቢያ ካሉ መጠለያዎች መፈናቀላቸውን ተቋሙ ገልጿል። ከፍተኛ የምግብ እጥረት ከመከሰቱ ባሻገር የምግብ ዋጋ እጅጉን ንሯል። ዓለም አቀፉ የተራዶ ድርጅት በታቀደበት ሁኔታ ራፍ የጦር መሳሪያ መደረጉን ኮንነዋል። በቆሎ እና ማሽላ ዋጋቸው ከ300 ሺህ እስከ 350 ሺህ የሱዳን ፓውንድ ይገመታል። ስጋ ማግኘትም ቅንጦት ሆኗል ሲሉ ተናግረዋል። መድኃኒት ማግኘት አይቻልም። ቁስል መጠቅለያ ፋሻ ስለሌለ ትንኝ መከላከያ ጎበር እየተጠቀሙ መሆናቸውን ገልጿል። ሱዳን ከአውሮፓውያኑ 2024 ወዲህ ታይቶ የማይታወቅ የኮሌራ ወረርሽኝ ገጥሟታል። ዩኒሴፍ እንዳለው ወደ 96000 ሰዎች በወረርሽኙ ሲያዙ 2400 ሰዎች ሞተዋል። የእርስ በእርሱ ጦርነት ከሁለት ዓመት በፊት ከተቀሰቀሰ ወዲህ ሁለቱ ተዳዳሪ ኃይሎች ከተማዋን ለመቆጣጠር ተዋግተዋል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡራን አብዛኛውን ሰሜናዊ የሱዳን ክፍል ይቆጣጠራሉ። ከካርቱም ወጥተው ፖርት ሱዳንን እንደ ዋና መቀመጫ እየተጠቀሙ ይገኛሉ። መንግስታቸውንም የተባበሩት መንግስታት እውቅና ይሰጠዋል። የፈጥኖ ደራሽ ኃይሉ መሪ ጄኔራል ሞሐመድ ሐምዳም ዳጋሎ አብዛኛውን የዳርፉር ግዛትና ኮርዶፋን ከተማን ጨምሮ ምዕራቡን የሱዳን ክፍል ይቆጣጠራሉ። ሱዳናዊ የፖለቲካ ተንታኝ እንዳሊላ አብዶል ሞኒ እንደሚሉት ኤልፋሸር በሱዳን ጦር ስር የነበረች የመጨረሻዋ የዳርፉር ከተማ ነበረች። ፈጥኖ ደራሽ ኃይሉ ለመገንጠል ወይም ነፃ ግዛት ለማድረግ ሊሞክር ይችላል ይላሉ። ተንታኞች እንደሚሉት ዋነኛ የግጭቱ ገፊ ምክንያቶች የሱዳን የወርቅ ሀብት ነው። ኤልፋሸርን ለመያዝ የሚደረገው ውጊያ ማዕድናትን ከመቆጣጠር ጋር ይገናኛል። በዳርፉር ከፍተኛ የማዕደን ክምችት ይገኛል። ነዳጅ፣ ዩራኒየም እና የከርሰ ምድር ውሃ ቢኖርም ዋነኛው የግጭቱ ዘዋሪ ግን ወርቅ ነው ተብሎ ይገለጻል። የተባበሩት መንግሥታት ድርጅት የባለሙያዎች ቡድን ባወጣው ሪፖርት ለውጊያው ገንዘብ የሚገኘው በዋነኛነት ከወርቅ ነው ብሏል። በሰሜናዊ ዳርፉር በኩል ወደ ሊቢያ እና ቻድ መሻገር ይቻላል። ወርቅ ለመሸጥም ይህ መንገድ ሁነኛ አማራጭ ነው። መሳሪያ በማስገባት ውጊያውን ለመቀጠልም ይውላል። የአሜሪካ የግምጃ ቤት መረጃ እንደሚያሳየው ኤምቲ ካለፈው ጥር አንስቶ የዳርፉርን የወርቅ ንግድ ይቆጣጠራሉ። ኤምቲ የዘር ጭፍጨፋ ፈጽመዋል በሚል የከሰሰው የአሜሪካ መንግስት እገዳ ጥሎባቸዋል። የሱዳን ጦር ያለፈው መጋቢት ላይ የተባበሩት አረብ ምሬቴስን በምዕራብ ዳርፉር የዘር ጭፍጨፋ እንዲፈጸም ለአሬሴፍ የገንዘብና ወታደራዊ ድጋፍ በመስጠት በዓለም አቀፍ የፍትህ ፍርድ ቤት ከሷል። የተባበሩት አረብ ምሬቴስ ትኩረት ለማግኘት የተሰነዘረ ነው በማለት የሱዳንን ክስ አስተባብላለች። በዓለም አቀፉ የፊት ፍርድ ቤት የቀረበው ክስ ውድቅ እንደሚደረግም ሀገሪቱ አስታውቃለች። ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተለው መንግስታቱ ድርጅት የባለሙያዎች ቡድን እንደሚለው የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ በቻድ በኩል የጦር መሳሪያ አስገባች ነው የሚለው ክስ ተአማኒ ነው። ዘገባው የቢቢሲ ነው። ተመልካቾቻችን ከጋሞ ሆቴል ዎች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸው መረጃዎች ሁሉ እናንተ ያደረኩት ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። ሰላም ጤና ስጥልን፣ ተመልካቾቻችን። ይህ ከጋሞ ቴሌቪዥን የሚቀርብላችሁ ስፖርታዊ መረጃ ነው። ከመረጃዎቹ ጋር ፍሬው አበበነኝ አርባ ምንጭ ዩኒቨርሲቲ አዲስ ገቢና ነባር ተማሪዎች ትውውቅ የሚያደርጉበትን የእግር ኳስ ውድድር አስጀመረ። የአምላክ ነሽ ተረፈ ዝርዝር አላት። አርባምንጭ ዩኒቨርሲቲ የ2018 ዓ ም የአዲስ ገቢ ተማሪዎች ቅበላ ነባር የሁለተኛ ዓመት ተማሪዎች ትውውቅ እንዲሁም የ2018 ዓ ም የእግር ኳስ ውድድር መርሃ ግብር ጥቅምት 21 ቀን 2018 ዓም ማካሄድ ጀምሯል በዩኒቨርሲቲው የተፈጥሮና ቀመር ሳይንስ ኮሌጅ ዲን ዶክተር ሙልጌታ ሀብቴ ከመማር ማስተማር ጎን ለጎን ስፖርታዊ እንቅስቃሴዎችን ማድረግ በተማሪዎች መካከል መፈቃቀርን ከማዳበር ባሻገር የተስተካከለ አቋም እንዲኖራቸው በማድረግ አስተዋጽኦ። የጎላ እየጎላ ነው ብለዋል። በአባያ ካምፓስ የስፖርትና መዝናኛ ክበባት ባለሙያ ወይዘሮ አለምነሽ ከበደ እንደገለጹት መርሃ ግብሩ ተማሪዎችን እርስ በእርስ ማስተዋወቅ የተሻሉ ተጫዋቾችን ለመለየት ያለመ ሲሆን የእግር ኳስ ውድድሩ በቀጣይ ቀናት በሁሉም ካምፓሶች የሚቀጥል መሆኑን ገልጸዋል። በዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ተማሪ ሶፎንያስ ፈንቴ በበኩሉ ውድድሩ ሀገራዊ አንድነትን ለማጠናከር እና በቀጣይ ለሚካሄዱ ክልላዊና ሀገር አቀፍ ውድድሮች ቅድመ ዝግጅቶችን ለማድረግ አጋዥ መሆኑንም ተናግረዋል። የውድድሩ ተሳታፊ ተማሪዎች ስፖርታዊ ውድድር እርስ በርስ ለመተዋወቅ ከማስቻሎም ባሻገር ማህበራዊ ግንኙነትን፣ መቻቻልን ለማጠናከር ጠቃሚ እንደሆነም ተናግረዋል።